የስሑል ሽረን እጣ ፋንታ የሚወስነው ጨዋታ ዛሬ ይደረጋል። የሰላሳ ሁለተኛ ሳምንት የኢትዮጵያ ፕሪምየር ሊግ የሶስተኛ ቀን ጨዋታዎች ዛሬ ቀጥለው ሁለት ጨዋታዎች ሲደረጉ ቀን ዘጠኝ ሰዓት ላይ ስሑል ሽረን ከቅዱስ ጊዮርጊስ የሚያገናኘው ጨዋታ ተጠባቂ ነው። በ22 ነጥብ 17ኛ ደረጃ ላይ የሚገኘው ስሑል ሽረ ጨዋታውን በድል የማይወጣ ከሆነ ወልዋሎ አዲግራት ዩኒቨርሲቲን በመከተል ወደ ከፍተኛ ሊጉ መውረዱ የሚረጋገጥ በመሆኑ ከዚህ ጨዋታ ሶስት ነጥብ ለማግኘት እያለመ ወደ ሜዳ እንደሚገባ ይጠበቃል። ስሑል ሽረ ዘንድሮ ዳግም ከአራት ዓመታት ቆይታ በኋላ ዳግም ሌጎን ተቀላቅሎ ውድድሩን ሲጀምር በጥሩ ወቅታዊ አቋም ቢጀምርም ያንን አቋሙን ባለማስቀጠሉ ወራጅ ቀጠናው ላይ ለመቀመጥ ተገዷል። ቡድኑ በሜዳ ላይ በሚያሳየው እንቅስቃሴ የሚደነቅና በተለይም ደግሞ በቀላሉ ግብ የማይቆጠርበት ጠንካራ የተከላካይ ክፍል ባለቤት ቢሆንም የፊት መስመሩ ስል ባለመሆኑ ዋጋ አስከፍሎታል። የዛሬውን ጨዋታ በድል የሚወጣ ከሆነ ምናልባትም እስከ መጨረሻው ድረስ ከሊጉ የመትረፍ ያለውን ጭላንጭል ተስፋ እስከ መጨረሻው ለመጠበቅ የሚረዳው በመሆኑ በጨዋታው ብርቱ ተጋድሎ ያደርጋል ተብሎ ይጠበቃል። ቅዱስ ጊዮርጊስ በአንጻሩ ባለፈው ሶስት ተከታታይ ጨዋታዎች ተሸንፈው ከድል የራቁ ሲሆን ይህንን ጨዋታ አሸንፈው ከሽንፈት ለማገገምና ደረጃቸውን እንዲሁም ነጥባቸውን ለማሻሻል እያለሙ ወደ ሜዳ የሚገቡ በመሆኑ ጨዋታው ብርቱ የመሸናነፍ ፉክክር ይደረግበታል ተብሎ ይጠበቃል። ቡድኖች አራት ጊዜ እርስ በርስ ግንኙነት ስንመለከት ፈረሰኞቹ ሁለቱን አሸንፈው የበላይነቱን ሲይዙ በቀሪ ሁለት ጨዋታዎች ደግሞ በመከባበር አጠናቀዋል። የቀኑ መርሃ ግብር ቀጥሎ ሲደረግ አመሻሽ 12 ሰዓት ላይ በኢትዮጵያ ንግድ ባንክና በድሬዳዋ ከተማ መካከል ይደረጋል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ሶስት ነጥቦችን ካስመዘገበ የቆየ ሲሆን ከድል ጋር ከተገናኘ ስድስት ያክል ጨዋታዎች አልፈውታል። በመሆኑም የዛሬውን ጨዋታ አሸንፎ ከናፈቀው ድል ጋር ለመገናኘት ብርቱ ትግል ያደርጋል ተብሎ ይጠበቃል። ከተከታታይ ነጥብ ማጣት በኋላ ተከታታይ ዲላስ አስመዝግበው ከገቡበት የውጤት ቀውስ እፎይ ማለት የቻሉት ድሬዳዋ ከተማዎች ይህንን ጨዋታ አሸንፈው ካሉበት የስጋት ቀጠና ለመውጣት እያለሙ ወደ ሜዳ እንደሚገቡ ሲጠበቅ፣ በተለይም ደግሞ በሁለት ቡድኖች መካከል ያለው የነጥብ ልዩነት ሶስት ብቻ በመሆኑ ጨዋታውን እየበለጠ እንዲጠበቅ አድርጎታል።